የእቴጌ ጣይቱ የአመራር ብልሃትና በአድዋ ጦርነት ወቅት ያበረከቱት ጉልህ አስተዋጽኦ፣ ትውልድና የዘር አረግ አብዛኛዎቹ ምሁራን እንደሚስማሙበት ከሆነ ለቤተሰባቸው ሶስተኛ ልጅ የሆኑት እቴጌ ጣይቱ የተወለዱት ግንቦት ሶስት ቀን 1843 ዓመተ ምሕረት ነው። አባታቸው ራስ ብጡል ኃይለማርያም የእጁና የጎንደር ሰው ናቸው። እናታቸው ጎጃም ክፍለ ሀገር የተወለዱት ወይዘሮ የውብዳር ይባላሉ። እቴጌ ጣይቱ በልጅነታቸው አማርኛ ማንበብና መጻፍ ተምረዋል። በገናም የመደርደር ችሎታ ነበራቸው። እቴጌ ጣይቱ ግዕዝን በደንብ የተረዱ ከመሆናቸውም በላይ የዲፕሎማሲ የፖለቲካና የኢኮኖሚ ትምህርትም እንዳገኙ ይታመናል። እቴጌ ጣይቱ ወላጆች በጊዜያቸው የጎጃም የእጁ የወሎ እና የቤገምድር ገዥዎች እንደነበሩ ይነገራል። የወላጆቻቸው ባላባታዊ ዘር ሀረግ ወደ ኋላ ሲቆጠር ትውልዳቸው ከጎጃም ከሆነው በአስራ ሰባተኛው ክፍለ ዘመን መጀመሪያ ላይ ነቅሰው እስከነበሩት እስከ አጼ ሱስንዮስ ዘመነ መንግስት ድረስ ይዘረጋል። አጎታቸው የአባታቸው ወንድም ደጃዝማች ኃይለ ማርያም የትግራይ ገዢ ነበሩ። የእቴጌ ጣይቱ የአመራር ብስለትና ያበረከቱት አስተዋጽኦ እቴጌ ጣይቱ በአፍሪካ ሀያልና ድንቅ ሴት እንደነበሩ ጸሐፍት ያውሳሉ። እቴጌ ጣይቱ በተፈጥሮ ድንቅ የአመራር ጥበብን የተቀዳጁ ስለነበረ አስተዳደራዊ ፖለቲካቸው እንዲሰምርላቸው በማሰብ ተሿሚዎችን በጋብቻ የማስተሳሰር ዘይቤ ነበራቸው። በተለየ ኢትዮጵያን ድንበር የሚነካ ማናቸውም ውይይት ላይ ጠንካራ ተቃውሞ በማሳየት የማይበገሩ የአመራር ብቃት የነበራቸው ድንቅ ሴት ነበሩ። የቀረበላቸውን አስተያየት ሁሉ ሳይመረምሩ እንደወረደ የማይቀበሉ አስተዋይ ሴት ነበሩ። አዲስ አበባን የቆረቆሩ እቴጌ ጣይቱ ናቸው። በአጠቃላይ ንግስት ጣይቱ በዳግማዊ ያጼ ምኒልክ ዘመነ መንግስት ለተከናወኑት አበይት ተግባራት ሁሉ ግንባር ቀደም አስተዋጽኦ በማድረግ ከፍተኛውን ድርሻ ያበረከቱ እጅግ ጠንካራና የአመራር ጥበብን የተካኑ ንግስት እንደነበሩ በሰፊው ተዘግቧል። እቴጌ ጣይቱ ዳግማዊ ምኒልክ ሐረር ዘመቻ ላይ እንዳሉ የመንግስታቸው መቀመጫ የነበረውን እንጦጦን ለቀው ከንጦጦ በስተ ደቡብ ወደሚገኘው የተንጣለለ ሜዳ ላይ ማዕከላዊ ግዛታቸውን ማለትም የአሁኗን አዲስ አበባን በ1879 ዓ ም ቆረቆሩ። በሌላም በኩል እቴጌ ጣይቱ በስማቸው የተሰየመውንና በኢትዮጵያ የመጀመሪያ የሆነውን እቴጌ ጣይቱ ሆቴል የተሰኘውን ፒያሳ ተብሎ በሚጠራው ስፍራ በ1898 ዓ ም ከዳግማዊ ምኒልክ ጋር በመሆን አቋቋሙ። የሆቴሉንም ሥራ እራሳቸው እያስተናገዱና በነጻም እየጋበዙ እንዳለማመዱት ይነገራል። አዲስ አበባ በማዕከላዊ ከተማነት ጸንታ እንድትመሰረት ካደረጉት ምክንያቶች መካከል አንደኛ፣ በንጦጦ ሰፋሪዎች ዘንድ በሙቀቱና በፈዋሽነቱ ይዘወተር የነበረው ፍል ውሃ መኖር፣ ሁለተኛ ግቢ ተብሎ የሚታወቀው የአሁኑ የምንሊክ ቤተመንግስት መታነጽ፣ በኋላም የመናገሻ ካቴድራል ቅዱስ ጊዮርጊስ ቤተክርስቲያን ተሰርቶና በአካባቢው የአራዳ ገበያ መድራት። ሶስተኛ የዲፕሎማቲክ ሚስዮኖች ሰፋፊ መሬቶችን ይዘው መደላደላቸው። አራተኛ ምንሊክ ከአውስትራሊያ ያስመጡት የባህር ዛፍ ተክል የነበረውን የሕንፃና የማገዶን ችግር ማቃለሉ እና አምስተኛ የከተማ ቦታዎች እየተመዘገቡ የባለ ንብረትነት ካርታ መታደሉና እና በሌሎች ምክንያቶች የአዲስ አበባ ከተማ የኢትዮጵያ ዋና ከተማነቷ ለዘለቄታው ሊረጋገጥ ችሏል። እቴጌ ጣይቱ በአድዋ ጦርነት ያበረከቱት ታላቅ አስተዋጽኦ። እቴጌ ጣይቱ የውጫሌን ውል በተመለከተ ጠንካራ አመራር የሰጡና ወሳኝ ሚና የተጫወቱ መሪ ነበሩ። እቴጌ ጣይቱ የውጫሌን ውል በተመለከተ ሲወያዩ የኢጣሊያ ተወካይ የሆነው የአንቶኔሊ ንግግር ስላበሳጫቸው ወዲያውኑ የእርሱ ንግግር አቋርጠው ያ አንቀጽ የሚለውን ነገር እኛም ለሀያላን መንግስታት አሳውቀናል። እንዳንተ ሁሉ እኛም ክብራችን እንጠብቃለን። እናንተ የምትመኙት ኢትዮጵያ በእናንተ ስልጣን ስር እንድትሆን ነው። ይህ ለምን ጊዜም የማይሆን ነገር ነው በማለት መልስ ሰጥተውታል። አንቶኒሊ የውጫሌን ውል የኢጣሊያ መንግስት በጦር ኃይል እንደሚያስከብር በተናገረ ጊዜ ይህን ንግግር የሰሙት እቴጌ ጣይቱ እየሳቁ የዛሬ ሳምንት አድርገው፣ በዚህ የሚደነግጥልህ የለም። ሂድ፣ የፎከክበትን አድርግ። እግሩን ለጠጠር ደረቱን ለጦር ሰጥቶ አገሩን የሚያድን ሰው በዚህ የሌላ ይምሰልህ። የገዛ ደሙን ገብሮ ለገዛ አገሩ መሞት ጌጥ ነው እንጂ ሞት አይባል። አሁንም ሂድ፣ አይምሽብህ፣ የፎከክበትን በፈቀደ ጊዜ አድርገው፣ እኛም ከዚህ እንቆይሃለን ካሉት በኋላ እኔ ሴት ነኝ፣ ጦርነት አልወድም። ግን እንዲህ መሳዩን ውል ከመቀበል ጦርነት እመርጣለሁ በማለት ቁርጥ ያለ የአገር ወዳድ የጀግና መልስ ሰጥተውታል። በመጨረሻም በኢትዮጵያና በኢጣሊያ መንግሥት መካከል የነበረው ዲፕሎማሲያዊ ግንኙነት ሻክሮ ወደማይቀረው የአድዋ ጦርነት ሲያመራ በራሳቸው የሚመራ ጦር አደራጅተው ከባለቤታቸው ከምንሊክ ጎን ለውጊያ የተሰለፉ ቆራት ሴት ነበሩ። እቴጌ ጣይቱ ለማይቀረው የአድዋ ጦርነት ከአጼ ምኒሊክ ጋር መቀሌ ከደረሱ በኋላ የጦር አለቆች የሆኑትን እነራስ መኮንን ሰብስበው አንድ የኢጣሊያ ሹም እናንተን ሁሉ ንቆ እስኪመሽግ ድረስ ዝም ብላችሁ በመቆየታችሁ አፈርኩባችሁ ብለዋቸዋል። የመቀሌ ጠላት ምሽግ በወንዶች ጀግንነት አልፈታ ሲል በሴት ብልሃት ተተካ። እቴጌ ጣይቱ ከመቀሌ ጣሊያኖች ምሽግ በግምት 75 ሜትር ርቀት የሚገኘውን የውሃ ጉድጓድ ጣሊያኖች ውሃ እንዳይቀዱ ለማድረግ አምስት መቶ በሚሆኑ ኢትዮጵያውያን ወታደሮች እንዲያዝና እንዲጠበቅ አዘዙ። በዚህም መሰረት በምሽጉ ያሉት የኢጣሊያ ወታደሮችና እንስሳት ሳይቀሩ በውሃ ጦት እጅግ ተሰቃዩ። በኢጣሊያ ያሉ ጋዜጦችም ታላቅ ምሽግ ነው የተባለውንም የመቀለ ምሽጋችንን ደግሞ በውሃ ጦት ለቀቅን። ይህ የኢጣሊያንን መንግስት ውድቀት ስለሚያሳይ መንግስታችን ድል መደረጉን አምኖ ከሀበሻ ምድር ለቆ መውጣት አለበት በማለት ጽፈዋል። በመጨረሻም በእኚህ ጀግና ሴት ብልሃት ጠላት ውሃ ጥሙን መቋቋም ባለመቻሉ ምክንያት ጠንካራ ምሽጉን ለቆ ለመውጣት ተገዷል። ከአድዋ ድል በኋላ ስለ ጣይቱ የዓለም ጋዜጦች እይታ። የኒውዮርክ ታይምስ፣ የፈረንሳዩ ጋዜጣ ለፐቲት ጆርናል እና ሃርፐርስ ዊክሊ የተባሉት ዓለም አቀፍ ጋዜጦች ስለ አድዋ ድል ሲተርኩ እቴጌ ጣይቱ በሶስተኛው ክፍለ ዘመን በኢጣሊያ የፓልምሪን ኢምፓየር ንግስት ከነበረችው ከንግስት ዜኖቢያ ከክርስቶስ ልደት በፊት ከአምሳ አንደኛው እስከ ሰላሳኛው ዓመት ዓለም የግብፁ የፕቶሎሚክ ሥርወ መንግስት የመጨረሻዋ ንግስት ከነበረችው ከክሊዮፓትራ እና እንዲሁም በአስራ ስምንተኛው ክፍለ ዘመን የሩሲያ ንግስት ከነበረችው ከታላቋ ካትሪን ጋር እያመሳሰሉ ኃያልነቷን በመግለጽ ዘግበዋል። ሐምሌ ስምንት ቀን አስራ ስምንት መቶ ሰማኒያ ስምንት ዓመተ ምሕረት ቴምስ የተባለው ጋዜጣ ጣይቱ በግቢያቸው ውስጥ ባለው ሜዳ ላይ ምርኮኞችን ይጋብዙ ነበር። ከጀነራል አልቤርቶኒ ጀምሮ ሁሉም በአንድነት በአውሮፓውያን ደንብ መሰረት ይጋበዛሉ። በሚመገቡት ጠረጴዛ ላይ ሳህን፣ ሹካ፣ ማንኪያ፣ የአፍ መጥረጊያ ፎጣ፣ አበባ እና የሚጠጡት ቪኖ ሳይቀር ይደረግላቸው ነበር በማለት ስለ እቴጌ ጣይቱ ትህትናና ጥበብ ዘርዝሮ ጽፏል። በኢጣሊያ ሀገር የሚገኝ አንድ የጣፋጭ ከረሜላ አምራች ፋብሪካ ቪቪደንት በተሰኘው የፋብሪካው ብራንድ ምርት ላይ የእቴጌ ጣይቱ መታሰቢያ ይሁን በማለት የእቴጌ ጣይቱን ምስልና ስም በማውጣት ለ60 ዓመታት ያህል በተከታታይ ለሽያጭ አቅርቦት እንደነበረ ተረጋግጧል። የእቴጌ ጣይቱ የመጨረሻው የስልጣናቸው ዘመን እና የሕይወት ፍጻሜ። ዳግማዊ የአጼ ምኒልክ በታመሙባቸው የመጀመሪያ ዓመታት የእቴጌ ጣይቱ ስልጣን እያደገ መጥቶ ብዙዎቹን የሸዋ መኳንን ስጋት ላይ ጥሏቸው ነበር። ቀድሞውንም ቢሆን ጣይቱ ጠንካራ ባህሪ የነበራቸው በመሆኑ በዳግማዊ አጼ ምኒልክ ዘመነ መንግሥትም ለተከናወኑት አበይት ተግባራት ግንባር ቀደም አስተዋጽኦ ማድረግ የቻሉ ጥበበኛና ታላቅ ሴት ነበሩ። የአዲስ አበባ ዋና መስራችም እቴጌ ጣይቱ ናቸው። የጣሊያኖችን መሠሪ ተግባር በመረዳት የውጫሌን ውል በአስተዋይነታቸው ጠንቅቀው መረዳታቸው ውሉን በይፋ ያፈረሱት እቴጌ ጣይቱ ናቸው። በአድዋ ጦርነትም ቢሆን የሰራዊቱን ሞራል በማበረታታትና የጦር ዘዴና መላ በመፍጠር የተጫወቱት ሚና ቀላል ስላልነበረ ከትውልድ ወደ ትውልድ ሲተላለፍ የመጣ አኩሪ ገድል በመሆኑ ሲዘከር ይኖራል። የምኒሊክም ጤንነት ከጊዜ ወደ ጊዜ እያሽቆለቆለ በሄደበት ወቅት እቴጌ ጣይቱ አገሪቱን የማስተዳደሩን ድርሻ ለመረከብ ፍላጎት ስለነበራቸው ባለቤታቸውን ወክለው በመሰላቸው መንገድ ባለስልጣናትን ሹምሽር ማድረግ ሲጀምሩ በሚሰጧቸው ውሳኔዎች ላይ የእርሳቸው የስልጣን ተቀናቃኞች ደስተኞች አልነበሩም። ይሄ እቴጌ ጣይቱ በስልጣን እየገነኑ መምጣታቸውና ሹምሽር ማድረጋቸው የሸዋ መኳንንትን በጣም አስደነገጣቸው። ትውልዳቸው ከጎንደር የሆነው እቴጌ ጣይቱ ምንም እንኳን ለፖለቲካው ቁልፍ የሆኑ ባለስልጣናትን ከነገስታት ቤተሰቦች ጋር ማስተሳሰሩ በኢትዮጵያ የነገስታት ታሪክ እንግዳ ነገር ባይሆንም እንደ እቴጌ ጣይቱ ከፍተኛ ደረጃ ላይ ያደረሰው ሰው ግን አለ ተብሎ አይታመን። እቴጌ ጣይቱ ለዳግማዊ አጼ ሚኒልክ አልጋ ወራሽነት ያጩት ልጅ እያሱን ሳይሆን የራሳቸው ፖለቲካዊ አመራር እድላቸው እንዲሰምር በማሰብ የወንድማቸው ልጅ የሆኑትን ራስ ጎግሳ ወሌን ለእንጀራ ልጃቸው ለንግስት ዘውዲቱ አጯቸው። በእቴጌ ጣይቱ ላይ የተነሳውን አድማ ከበስተጀርባ ሆነው የሚመሩት የጦር ሚኒስትሩ ፊታውራሪ ሀብተ ጊዮርጊስና አገሪቱን በሞግዚትነት የማስተዳደሩ ስልጣናቸው አደጋ ላይ የወደቀው ራስ ተሰማ ናደው በአንድነት ሆነው በማቀናበር አድማውን ይበልጥ እያጠናከሩት መጡ። በእቴጌ ጣይቱ ላይ የተነሳው ተቃውሞ ይበልጥ እየሰፋ መጥቶ የንጉሰ ነገስቱን ጦር በአድማው መሳተፍ ጀመረ። በዚህም መሰረት ተቀናቃኞቻቸው እቴጌ ጣይቱን ከስልጣናቸው ገለል ለማድረግ በሚያደርጉት ጥረት ተክለ ሃይማኖት አደባባይ ተሰብስበው ባሳለፉት ውሳኔ ጣይቱ ከስልጣን ተገላ ባሏን በማስታመም ብቻ እንድትወሰን የሚለውን አሳባቸውን በአቡነ ማቴዎስ በኩል ለማስተላለፍ ሞክረው ነበር። ሆኖም እቴጌ ጣይቱ የአቡኑን ሽምግልና በበጎ ዓይን አልተመለከቱትም። እቴጌ ጣይቱ በበኩላቸው ለአዲስ አበባ አድባራትና ለውጭ ሀገር ዲፕሎማቲክ ሚስዮኖች የደረሰባቸው ሁኔታ በመግለጽ ደብዳቤ ጽፈው እርዳታቸውን ተማጸኑ። በጻፉትም ደብዳቤ እርሳቸው ውድ ባለቤታቸውን እያስታመሙ ሳለ አድመኞች የተነሱባቸው መሆኑን በዲፕሎማሲያዊ ቋንቋ በተቀመመ ቃላት አስተዛዝነው ቢጽፉም ደብዳቤው ምንም ውጤት ሳያስገኝላቸው ቀረ። እቴጌ ጣይቱ ደጋፊዎችና ተቆርቋሪዎችም ማለትም የጎንደሩ ዘመዳቸው የደጃዝማች አያሌው ብሩ የወንድማቸው ልጅ የራስ ጉግሳ ወሌ እና ብርቱ ሰራዊት የነበራቸው የእቴጌ ጣይቱ ወንድም ራስ ወሌ ብጡል ነበሩ። የእቴጌ ጣይቱ ተቀናቃኝ በነበሩት የወሎ ራስ ሚካኤል እና በእቴጌ ጣይቱ ወንድም በሆኑት በራስ ወሌ ብጡል መካከል ደም ሊያፋስስ የሚችል አደገኛ ፍጥጫ ስለነበረ እቴጌ ጣይቱ ለሁለቱም ወገኖች በጻፉት ልብ የሚነካ ደብዳቤ አማካይነት ጸቡን ለማብረድና ጦርነት ተካሂዶ ደም እንዳይፈስ ማድረግ ችለዋል። ይህም ፖለቲካዊ ተግባራቸው የእቴጌ ጣይቱ በመጨረሻው ዘመናቸው በበጎነቱ ሲታወስ የሚኖር ርህራሄ የተሞላበት ተግባር ሆኖ በታሪክ ተመዝግቦላቸዋል። እቴጌ ጣይቱ በተቀናቃኞቻቸው በመሸነፋቸው ቤተ መንግስቱን ለቀው ቀድሞ ወደሚወዱት ወደ እንጦጦ ማርያም ቤተክርስቲያን ሄደው በግዞት እንዲቀመጡ ተገደዱ። በመጨረሻም ወደ ትውልድ ሀገራቸው ወደ ጎንደር ሄደው ቀሪ እድሜያቸውን እንዲያሳልፉ ቢጠይቁም ሊፈቀድላቸው አልቻለም። በዚህም ምክንያት በእንጦጦ ማርያም ቤተክርስቲያን በግዞት እንደተቀመጡ በካቲፎር 1910 ዓ.ም ተምረት ሕይወታቸው ሊያል ችሏል። አስከሬናቸውም የነገስታት መካነ መቃብር በሚገኝበት በታአካ ነገስት በአታ ለማርያም ገዳም ከባለቤታቸው ከዳግማዊ ያጽምልት ጎን እንዲያርፍ